ነገር አልባ ተላላኪዎች፣ ባንዳዎች ያሉበት ሀገር ሲሆን ጨው እያቀመስክ ትልካቸዋል። ኢትዮጵያውያን እና ኢትዮጵያ አንድም ከባንዳዎች አሊያም ከባዳዎች ሁለት ተግዳሮት ይገጥማታል። ባዳና ባንዳ የሚለውን ቃል የተጠቀሙት ሙዚቃዊና ግጥማዊ ቃና ስላለው ስለሚስብ ብቻ አይመስልም። አሳምረው ስለሚያውቁት በሚገባ ስለኖሩበትም ነው የሚለው ተገቢ ነው። በተለይ ደግሞ ኦህዴድ፣ ከሁሉም ደግሞ ጠቅላይ ሚኒስትር ዐቢይ ማንንም በአገር ክህደትና ባንዳነት ሲከሱ ቀርቶ ሲያሙ እንኳን ቢገኙ ተናግሮ አናጋሪን ያዝልኝ የሚያስብል ይሆናል። መከላከያ ሰሞኑን ባወጣው መግለጫ ኤርትራን አትውረር የሚሉኝ ባንዳዎች ናቸው ብሎ ብቅ ብሏል። ከጥቂት ዓመታት በፊት ከኤርትራ ጋር ሆነህ ኢትዮጵያውያንን አቱጋ የሚሉትን ባንዳ ይል የነበረው ይኸው የአብይ አህመድ አገዛዝ አሁን ደግሞ ኤርትራን አቱጋ የሚሉኝ ባንዳ ናቸው እያለ ነው። ኦህዴድ ሰዎችን ባንዳ ሲል መስማት በእንቅልፍ ልብ ሳይቀር የሚያስቅ ነገር ነው። በዚህ ዝግጅት የምናጋልጠው ጉዳይ ጠቅላይ ሚኒስትር አብይ ፈጸምኳቸው ያሏቸውን ባንዳዊ ተግባራት ብቻ ነው። ጄኔራሎች አገር ከድተው ሲሸሹ አማክር ነበር ብለው ባንዳነታቸውን ቀብረር ብለው የተረኩበትን ንግግራቸውን እናስታውሳችኋለን። አስመራ እያለሁ ይደውሉልኝ ነበር ሲሉ የተናገሩትን አንድ ኮሎኔል ታሪክ ከነቃላቸው ይዘነዋል። የኦሮሞ ነጻነት ግንባር አብይ አህመድ መረጃ ይሰጡኝ ነበር ብሎ ያወጣው መግለጫ ዛሬም በእጃችን ይገኛል። የኢንሳ ጉዳቸውን እየገለጸበት ማለት ነው። አመል አይለቅምና ባንዳዊ ተግባራቸው ጠቅላይ ሚኒስትርም ሆነው እንዲቀጥል ሆኗል። ይህንንም ዘርዝረው ተናግረውታል። ኢትዮጵያን ለምዕራባውያንና ለአረቦች የሸጡበትን ባንዳዊ ተግባር እያልን አይደለም አገራቸውን አሳልፈው ሰጥተው አልበቃ ሲላቸው ዜጎችን እሳቸው እወዳታለሁ ለሚሏት ሀገር እንዲሞቱ ሊያደርጉ እንደሚችሉ የተናገሩበትን ታሪክ በዝርዝር የምናቀርበው በማስረጃ ነው ለአሜሪካ እሰልል ነበር ብለው የተናገሩትን ተነባቢው ዘኒውዮርከር መጽሔት ለታሪክ መዝግቦ ይዞታል ይህ ጠቅላይ ሚኒስትሩ ስለ ራሳቸው የተናገሩት ለባዳ ሲላላኩ የፈጸሙት ባንዳዊ ተግባር ነው አገዛዙ የባንዳዎች ስብስብ ለመሆኑ ደግሞ ከካቢኔ አባላቱ ቢያንስ ለ ቱ ከክልል ባለሥልጣናትም ጥቂት የማይባሉት ቀጥተኛ ባንዳ እንደነበሩ ራሳቸው ክደው ማያውቁ ማንነታቸውን እንነግራችኋለን። ብልጽግናና ጠቅላይ ሚኒስትሩ ተናግረው ማናገር ሥራቸው ነውና ዛሬ በዚህ ጥንቅር ቢያንስ የአደባባይ ባንዳዊ ቅሌቶቻቸው ይዘከራሉ። ለደቂቃዎች አብራችሁን በመቆየት ይህንን ታሪካዊ ማስረጃም በባለቤትነት እንድትጋሩት እንጋብዛችኋለን። መጪው ትውልድ ምናልባትም እያንጋጋ ፍርድ ቤት በአገር ክህደት የሚያቆምበት አጀንዳ እንደሆነ ምኞታችን ነው። አብራችሁን ቆዩም። ብልጽግና አንድ ደጋግሞ የሚናገራት ከታሪካዊ ጠላቶቻችን ጋር የሚሰሩ የምትል አባባል አለችው። ይህ አባባል ብቻ ሳይሆን የራሱ ተግባርም ነው። ዛሬ በስልጣን ላይ ያሉት ሰዎች ከግብፅ ጋር በመልከስከስ የካይሮ ሰዎች የሚወረውሩትን በማንሳት የሚታወቁ ናቸው። ፖለቲካዊ ታሪካቸው የሚናገረው በጸረ ኢትዮጵያ እንቅስቃሴዎች ዛሬ ታሪካዊ ጠላት የሚሏት ግብፅ ከምትፈልጋቸው ከምትደግፋቸውና ከምታሰማራቸው ሰዎች ጋር ሆነው በአገራቸው ላይ ያሴሩ መሆናቸውን ነው። የአመል ነገር ሆኖባቸው ስልጣን ከያዙ በኋላም ግብፅ ድረስ ሄደው ምለዋል። በዚያም ወቅታ ውስጥ ሆነው በስልጣን ዘመናቸው የመጀመሪያ ሰሞናት ባሳተሙት መጽሐፍ ገጽ 257 ላይ የምንከተለው የውጭ ግንኙነት ስራ ቋሚ ጠላት የለንም የሚል ይሆናል ብለው ጽፈዋል። ያኔ ይህንን ድምዳሜ ይዘው መጽሐፍ ያሳተሙት ከግብፅ መሪዎች ጋር የሚማማሉበት ከኤርትራ ፕሬዚዳንት ጋር ቆሎ የሚጓረሱበት ከሶማሊያው ፕሬዚዳንት ጋር የተወዳጁበት ወቅት ስለነበር ነው። ኢትዮጵያ ቋሚ ጠላቶች ያሏት፣ በተለይ ግብፅ እንደ አገር፣ ሻቢያም እንደ ድርጅት የኢትዮጵያ ጠላቶች ናቸው ብለው ይጮህ የነበሩ አገር ወዳዶችን ያልተደመሩ ሰዎች እያለ በፕሮፓጋንዳም በጠመንጃም ሲያሳድድ የነበረ መንግስትና መንጋ ደጋፊው ነው ዛሬ ሌሎችን በባንዳነት ሲከስ የሚውለው። ኢትዮጵያ ቋሚ ጠላት የላትም ሲሉ የነበሩት ጠቅላይ ሚኒስትር ዐቢይና ሹሞቻቸው ዛሬ ደግሞ የኢትዮጵያ ታሪካዊ ጠላት ግብፅ ነች ሲሉ እየተደመጡ ናቸው። በእርግጥም ግብፅ የኢትዮጵያም ሆነ የኢትዮጵያውያን ታሪካዊና ቋሚ ጠላት ነች። በኢትዮጵያ ውስጥ ሰላም እንዳይኖር፣ ልማትም እንዳይታሰብ፣ መረጋጋትም እንዳይመጣ በቀጥታም ሆነ ወረራ በመፈጸም በእጃዙር ብጥብጥ ስትፈጥርና ስታባብስ የቆየች አገር ነች። በዚህ የብጥብጥና የአመፅ ፖሊሲዋም ኢትዮጵያ ውስጥ የተፈጠረውን ሁከት ፋይናንስ አድርጋ ዐቢይ ጠቅላይ ሚኒስትር የሆኑበትን መንገድ አመቻችታለች። ይህንን በበቂ ማስረጃ እናስደግፈው። ዐቢይ ወደ ስልጣን የመጡት በአዲስ አበባ ዙሪያና በተወሰኑ የኦሮሚያ አካባቢዎች በተካሄደ አመፅ እንደነበር አይዘነጋም። ይህንን ዓመፅ በገንዘብ የደገፉትና ያስተባበሩት ደግሞ የግብፅ መሪዎችና የደህንነት ተቋማቸው እንደነበረ እንደ ግንቦት ሰባትና ኦነግ ካሉ ኃይሎችም ጋር ትብብር እንዳደረገ ዛሬ ጠቅላይ ሚኒስትር ዐቢይ ለጦር መሳሪያ ግዥም ለሌላም ጉዳይ እየጠሩ የሚያሰማሯቸው የቀድሞ ፕሬዚዳንት ሙላቱ ተሾመ ተናግረዋል። በአሁኑ ጊዜ አገራችንን ለማተራመስ በቀጥታ እየተረባረቡ ይገኛሉ። ያስተባበሩት ደግሞ የኦነግና የግንቦት ሰባት ሰባት መሪዎች ከግብፅ መንግስት ተቋማት ጋር እጅና ጓንት በመሆን ባቀነባበሩት የጥፋት እንቅስቃሴ በርካታ ሀገራዊና የውጭ ባለሀብቶችና ሰራተኞቻቸውን ለአደጋ ያጋለጠ የታሰቡበት ከፍተኛ ውድመት ፈጽመዋል። እንዲህ ባለ ሁኔታ የግብፅ የደህንነት ተቋማት በገንዘብ የደገፉትን አመፅ ጠቅላይ ሚኒስትር ዐቢይ የምንመራው እኛ ነበርን ብለዋል። በኢትዮጵያ ህግም ሆነ በየትኛውም የዓለም አገራት ህግ አንድ ዜጋ ለጠላት ሀገር ከሰራና አገሩን በሚጎዳ ተግባር ላይ ከተሰማራ የአገር ክህደት ፈጸመ ተብሎ እስከ ሞት የሚያስቀጣው ወንጀል ይሆናል። በተለይ ለአገሬና ለሕዝቤ ግልጋሎት እሰጣለሁ ብሎ ቃለ መሃላ የፈጸመ ወታደራዊና የደህንነት ኃላፊነት ያለው ሰው ጦር እንዲኮበልል ካስደረገ፣ ወይም ጦር ይዞ ከኮበለለ አሊያም ይህ ሲደረግ እያወቀ ዝም ያለ ከሁሉም የላቀ አገር ካጅና ባንዳ ነው። ይህንን ተግባር በአገሬ ላይ ፈጽም ያለው ሲሉ በአደባባይ የተናገሩት በኢትዮጵያ ውስጥ ጠቅላይ ሚኒስትር ሆነዋል። በ1998 ዓ ም ጀኔራል ከማል ገልቹና ኮሎኔል አበበ ገረሱ 150 የመከላከያ አባላትን ይዘው ወደ ኢትዮጵያ ታሪካዊ ጠላት ሻእቢያ መሄዳቸው አይዘነጋም። በዚህ ተግባር ላይ የአማካሪነት ሚና እንደነበራቸውና ሰዎቹ ወደ ኤርትራ ሲሄዱም ሸኝ እንደነበሩ አብይ አህመድ አሊ ቀብረር ብለው ተናግረውታል። ኮሎኔል አበበ ገረሱና ከማልገልቹ ወደ ኤርትራ ጦር ይዘው ከመሄዳቸው በፊት ሌሊት ሙሉ አነጋግረናቸው ነበር። አጋጣሚ ኮሎኔል አበበም ዛሬ እዚህ አለ፣ አቶ አባዱላም ዛሬ እዚህ አለ። በጣም ጠቃሚ ነው የሚሆነው ሀሳቡ በነሱም ሊተች ስለሚችል። ያን የነበረው መከራከሪያ ሀሳብ ከውጭ ሆኖ መታገል አክሳሪ ነው የሚል ነው። የተከበሩ የኢትዮ ፎረም ቤተሰብ ሆይ ይህንን ሲሰሙ ከዚህ የላቀ ባንዳነት እንዲህ ካለ የባዳ ተግባር የበለጠ ነገር የለም፣ እኮ መከላከያን የከዱ ሰዎች ወደ ጠላት አገር ሲሄዱ አማክር ነበር ብሎ መናገር የሚያሳፍራቸው አብይ አህመድ ስለምን ሰዎችን ባዳና ባንዳ ይላሉ ብለው ቢጠይቁ ልክ ነዎት። እንዳም ሆኖ የራሳቸውን የባንዳነት ክብረ ወሰን የሚሰባብሩት አብይ በዚህ አያበቁም። እርሳቸውን አባል ያደረገውና ማዕረግ ሰጥቶ ያሰማራው አገርና ሰራዊት ሲከዳ አማካሪ ሆነውም አልበቃቸው ከድቶ ወደ ጠላት አገር ለሄደው ኃይል መረጃ አቀባይና ሰላይ ሆነው መኖራቸውን የሚናገራሉ። ኤርትራ ውስጥ የመሸገውን ከታሪካዮቹ የኢትዮጵያ ህዝብና መንግስታት ጠላቶች ግብፅና ሻቢያ ድጋፍ እያገኘ ሀሬናና አስመራ የነበረውን የኦነግ ኃይል መረጃ ያቀብሉት እንደነበር በመጀመሪያ ራሳቸው አምነዋል። በሌላ አገላለጽ አብይ ለሻቢያና ግብፅ ኢትዮጵያን እየሰለሉ መረጃ ያቀብሉ ነበር ማለት ነው። ይህን ንግግራቸውን በጥቅምት ወር 2012 ዓ ም ሐረር ከተማ ላይ ህዝብ ሰብስበው ባደረጉት ንግግር ኦነግ አስመራ ላይ ያለ መረጃ አቀብለው ነበር በማለት ፍርጥ አድርገው ተናግረውታል። ይህንን ተከትሎም ኦነግ ባወጣው መግለጫ ጠቅላይ ሚኒስትሩ እኔ ኤርትራ እያለሁ እሳቸውም ኢንሳ በሚሰሩ ጊዜ መረጃ ይሰጡኝ ነበር ብሎ አምሯል። ይህ በምስሉ ላይ የሚታየውና ከአስር ዓመታት በፊት ጠቅላይ ሚኒስትር አብይ መረጃ ቀብለውት እንደነበር ኦነግ ገለጸ በሚል ርዕስ የሚነበበው የቢቢሲ ዘገባ አብይ አህመድ የኦነግ ሰላይ ሆነው ከኢንሳ መረጃ ያቀብሉት እንደነበር የሚገልጽ ነው። ለኢራን የሚሰልል እስራኤላዊ ወይም ለሩሲያ የሚሰራ አሜሪካዊ ቢገኝ ቅጣቱ ስቅላት ነበር። ለሻቢያና ላሰማራቸው ኃይሎች ሲሰልሉ የነበሩ ኢትዮጵያዊ ግን ጠቅላይ ሚኒስትር ይሆናሉ። ኢትዮጵያና ኤርትራ አስር ሺዎችን የቀጠፈ ጦርነት ያካሄዱ ጠላት ሀገራት ናቸው። አብይ ግን በኤርትራ ድጋፍ ለቆመው ኦነግ መረጃ ከማቀበል አልፈው ስልክ እየደወሉም አባላቱን ያነጋግሩ ነበር። ለዚህ ምስክራችን ኮሎኔል ገመቹ አያና ናቸው። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በውትድና ዘመን ይተዋወቁ ነበር። እንደ ጓደኛ እንደ ጓደኛ አንዳንዶች ለኦነግ መረጃ አሳልፎ ይሰጡ ነበር ይሏቸዋል። ምናልባት ኤርትራ የሆኑ ሎ እርስዎ ጋ ግንኙነት ወይም ደግሞ ከኦነግ ጋ ግንኙነት እንደነበራቸው ያውቁ ነበር። ለእኔ ደውልልኝ ነበር። ከዓመታት በፊት ሽብርተኛ ነው ብለው እጃቸውን አውጥተው ከፈረጁት ኦነግ አመራሮች ጋር ኤርትራ ድረስ እየደወሉ በስልክ ያወሩ የነበሩት ዐቢይ ዛሬ ኤርትራ ውስጥ ከሚገኝ ሰው ጋር ስልክ መደዋወል ብቻ ሳይሆን ጎረቤት አገር ጋር ተዋግታችሁ ሰው እንዲሞት አታድርጉ የሚላቸውን ባንዳ የሚሉ ሰው ሆነዋል። እንዲህ ያለው ባንዳዊ ተግባር አብሮ አደጋቸው የሆነ ሰው ዛሬ ሌሎችን በባንዳነት ለመክሰስ ሞራሉን ከየት አገኙት የሚለውን ጥያቄ እናቆየው። አገራቸውን እየሰለሉ መረጃ የመስጠት ባንዳዊ ተግባራቸውን ያከናውኑ የነበረው ግን ለኦነግ ብቻ እንዳልሆነ እናንሳ። ለአሜሪካም ጭምር ይሰልሉ እንደነበር ገልጸው ዛሬ ጠቅላይ ሚኒስትር ሆነውም ይህንኑ ተግባር ለመፈጸም ዝግጁ መሆናቸውን ለአሜሪካዊው የዘኒውዮርከር መጽሔት ዘጋቢ ሊ አንደርሰን ነግረውታል። አሜሪካን እንደሚወዷት ገልጸው ጦርነቷን የሚዋጉላት ኢትዮጵያውያን ሟቾችንም እንደሚያቀርቡ የተናገሩትን እንደሚከተለው ተርኮታል። ትርንድ ይ ም ው ር ድ ዩስ አብይ አሜሪካን እንደሚወዷት ደጋግመው ነገሩኝ። እሳቸው ምን ያህል የአሜሪካ አጋር እንደነበሩም አስረዱኝ። የአሜሪካ ብሔራዊ ደህንነት ኤጀንሲ ባልደረቦች እኔን በደንብ ያውቁኛል፣ ከዚህ አካባቢ መረጃ እየሰለልኩ የምልክላቸው እኔ ነበሩ፣ ለአሜሪካም ልዋጋም ልሞትም እችላለሁ ካሉኝ በኋላ እጃቸውን እጅግ አጸያፊ በሆነ አኳኋን አወናፉና ከዚያ እነዚህ ሰዎች ሥልጣን ያዙ አሉ። እነዚህ የሚሉት የባይደን አስተዳደር ሰዎችን ነው። ቀጠሉና ጥሩ ወዳጃቸውን አያውቁም በአደባባይ ስለ እኔ ማውራትና እኔን ማዋረድ ያዙ ካሉ በኋላ እንዲህ ሲሉ አንድ ሀሳብ ሰነዘሩ። ምዕራባውያን ልጆቻቸውን ወደ ጦር ሜዳ መላክ እንደማይፈልጉ አውቃለሁ፣ ግን ኢትዮጵያውያን ጦርነቶቻቸውን እንዲዋጉላቸው ማድረግ ይቻላል። ኢትዮጵያውያን ጥሩ ተዋጊዎች ናቸው። ይህንንም የተናገሩት ሰው በኢትዮጵያ ምድር ጠቅላይ ሚኒስትር ናቸው። ለአሜሪካ እሰልል ነበር ብለው በኩራት የሚናገሩ ለአሜሪካም ሊሞቱና ሊዋጉ እንደሚችሉ ሲናገሩ የማይፈሩ ኢትዮጵያውያንን ለአሜሪካ እንዲዋጉ ማድረግ እችላለሁ ብለው ለመናገር የሚያፍሩ ሰው ከመቶ ሚሊዮን በላይ ሕዝብን ይመራሉ። ይህም ሳይበቃቸው ሌሎችን ባንዳና ባዳ ሲሉ ይደመጣሉ። ለባዳ ተግቶ የሰራ ነባር ተላላኪ ማን ነው የሚለውን ጥያቄ ጠበቅ አድርገን ይዘን ባንዳነትን ከነ ሙሉ ልብሱ ተከናንቦት የሚገኙት ዋናው ሰው እሳቸው ናቸው የሚለውን ድምዳሜ እንከተል። ከእሳቸው በተጨማሪ ግብፅ ቢሮና ገንዘብ ስትሰጣቸው የነበሩ አምስት መቶ ሺህ ዶላር ተቀብለናል እያሉ ቀብረር ብለው የሚናገሩ እነ ብርሃኑ ነጋ፣ እነ ቀጀላ መርዳሳና እናበበ ገረሱ እንዲሁም ሌሎች የጠቅላይ ሚኒስትሩ ሹሞች ናቸው። አብይን ወደ ሥልጣን ያመጣው ዐመፅ በግብፅ ገንዘብ የሚደጎም ነበር የሚለውን ጠቅላይ ሚኒስትሩ መሆኑ ስማቸው የተነሳው ድርጅቶች አስተባብለው አያውቁም። ይልቁንም ግብፅ በመደበችው ገንዘብ ዐመፅ ከተቀሰቀሰና ትክክለኛው የኦሮሞ ወጣቶች ጥያቄ ተጠልፎ እሳቸው ጠቅላይ ሚኒስትር ከሆኑ በኋላ ቤተ መንግስት በገቡ በሁለተኛው ወር ካይሮ ሄደው ግብፅ ትደግፋቸዋለች የተባሉትን ሰዎች በራሳቸው አውሮፕላን ከራሳቸው ጋር ይዘው ወደ ኢትዮጵያ መመለሳቸውን በወቅቱ በሚዲያ ዘግበውታል። ለረጅም ዓመታት የኦነግ አባል የነበሩት አቶ ዮናታን ዱቢሳ እና ኮሎኔል አበበ ገረሱ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከግብፅ ወደ አዲስ አበባ ገብተዋል። በዚህ መልኩ ገና ወንበሩን በቅጡ ሳይቀመጡበት ለመንበሩ ምክንያት የሆነውን አመጽ የተለያዩ አካላትን በመደገፍ አሳክተዋለች ወደ ተባለችው ግብፅ ሄደው ያመጧቸውን ሰዎች ሹመት ሰጥተው አሁንም እያሰሯቸው ናቸው። እነ አበበ ገረሱ ብቻ ሳይሆኑ ሌሎችም የግብፅ ባለሟሎች እነ ብርሃኑ ነጋ ሹመኛ ሆነው የኢትዮጵያን ቀጣይ ትውልድ ጭምር እየቀጠፉ ነው። እንዲህ ያለ የተጻፈ ነውርና ታሪክ ያላቸው መሪዎች ዛሬ ሌላውን በባንዳነት ሲከሱ ባንዳነት ሆይ አባቶች እሺ እየተጣሩ ነው ያስብላል። ባንዳነት የራስን አገር ጥቅምና ህዝብ ከጠላት ጋር ሆኖ መውጋትም ነው። በኢትዮጵያ መሪዎች ታሪክ ጎረቤት አገርን ጋብዞ የጋራ የውጊያ ዕቅድ አውጥቶ በአንድ እዝ ስር ሰራዊት አሰማርቶ የራስን ትጥቅ ሰጥቶ አበል ከፍሎ የራሱን ህዝብ ይወጋ ሌላ ባንዳ ንጉሥ ሌላ ፕሬዚዳንት አሊያም ሌላ ጠቅላይ ሚኒስትር ከአብይ አህመድ ውጪ የለም። የኤርትራንና የሶማሊያን ሰራዊት አበል ከፍለው ትጥቅ ሰጥተው በኢትዮጵያውያን ላይ ካዘመቱ በኋላ ጥላ እንኳን በሚሸሽበት ክፉ ወቅት አብሮኝ የቆመ ነው በማለት የሻቢያን አገዛዝ አወድሰውታል። ኢትዮጵያን በጅቡቲ ሳይቀር አስጠቅተው ዜጎችን ለሞት አገርን ለመደፈር የዳረጉት አብይ ባለፉት ዓመታት በዚህ ተግባር ላይ መሰማራታቸውን እንደ ትልቅ ስኬትም ይቆጥሩታል። ባለፉት ሃምሳ ዓመታት ኢትዮጵያ በተደጋጋሚ ከሱዳን ከሶማሌ ጋር ታዋቅታለች። ባለፉት ስድስት ዓመት ተኩል በአንድም ጎረቤት ላይ አንዲት ጥይት ተኩሰና አናቀም። አብይ በሚያሻማ አማርኛ እንደተናገሩት ባለፉት አምስት ዓመታት ኢትዮጵያውያን ከሱዳንም ሆነ ከሶማሊያ የተቃጣባቸውን ወረራና ጥቃት ቢከላከሉም ባለፉት ስድስት ዓመታት ግን እሳቸው የመሩት መንግስት በሱዳንም ሆነ በኤርትራ የተፈጸመውን ወረራ አልተከላከለም ብቻ ሳይሆን እየጋበዘ አገሩን ያስወጋል የሚለውን አስተባብለው ታያውቁም። ይህንንም በበቂ ማስረጃ እንመልከተው። ይህ በምስሉ ላይ የሚታየው መረጃ በ2013 ዓ ም ጥር ወር ላይ ያኔው የሱዳን ወታደራዊ ምክር ቤት ፕሬዚዳንት ጄኔራል አልቡህራን ለአልጄዚራ የተናገሩት ነው። በወቅቱ አንዳንድ አገር ወዳድ ኢትዮጵያውያን የሱዳን ጦር ጎንደርን 50 ኪሎ ሜትር ገደማ መውሰዱን ሲዘግቡ ብልጽግናዎችና ደጋፊዎቻቸው ግን የትግራይን ህዝብ ከምድረገጽም ሆነ ከህሊና እንዲሁም ከታሪክና ጥፋ እንጂ ሌላው ዕዳው ገብስ ነው እያሉ አድዋና የጭላ ይዋጉ ነበር። ሆኖም ጥቂት አገር ወዳድ ኢትዮጵያውያን በፈጠሩት ጫና የሱዳን ወረራ ዜና ሆኖ መዘገብ ሲጀምር የውጭ ጉዳይ ሚኒስቴር ወራናለች፣ ሱዳን ወደ ቦታዋ ትመለስ የሚል መግለጫ ወጣ። ይህንን ተከትሎ ጀኔራል አልቡሕራን የኢትዮጵያን ድንበር በወረራ ይዛችኋል ተብለው በአልጀዚራ ሲጠየቁ አብይ ገብተህ ውሰድ ብሎኝ ነው፣ ይህ ሰው ጤነኛ ነው እንዴ? ሲሉ ጥያቄውን በጥያቄ መልሰዋል። የተከበራችሁ የኢትዮ ፎረም ቤተሰቦች አሁንስ ባንዳ ማን ነው የሚለው ግልጽ እያለላችሁ ነውን? ኢትዮጵያ ከአድዋ እስከ ዛሬ የፈተናዎቿ ምንጮች ሁለት ነገሮች ናቸው፣ ባዳና ባንዳ። ግዴሎትም ባንዳም ባዳም እርስ ነወት። ዋናዎቹ ጠላቶች እንኳን ኢትዮጵያን በዚህ ልክ አይጨክኑባትም የሚል ሙግት ልክ ይሆናል። ባንዳዊ በሆነ ተልእኮ ውስጥ አድገው ለሌላ አገር እሰልል ነበር እያሉ ለባዳም መስራታቸውን በኩራት የሚናገሩ ጠቅላይ ሚኒስትርና ስብስባቸው መንግስት በሆኑባት ኢትዮጵያ ስለ ባንዳነት መነጋገርም ውይይቱን እጅግ ከባድ አድርገዋል። ይህ ሲባል ግን ባንዳዎች የሉም ማለት አይደለም። በጣሊያን ጊዜ ለፋሽስት እንዳደሩት ሁሉ ዛሬም ለግብፅ የሚሰሩ ዛሬም ነውሪ ያሸበታቸው ካይሮም አስመራም ቤታቸው የሆነ ከእነዚህ ጸረ ኢትዮጵያ ኃይሎችም ጋር መተባበር አርበኝነት የሚመስላቸው ነባር ባንዳዎች በፖለቲካው ውስጥ በህይወት አሉ። የኢትዮጵያ ጠላቶች ባንዳን መሰብሰብና መመልመል የሚታወቁበት ብቻ ሳይሆን ዋና መሳሪያቸውም ሆኖ ኖሯል። ትናንት አብይ አህመድን ብርሃኑ ነጋን አሊያም አበበ ገረሱንና ቀጀላ መርዳሳን እንደመለመሉት ሁሉ ዛሬም የሚታዘዟቸው ሰዎች መፈለጋቸው አይቀርም። እነዚህን ሰዎች በስማቸው መጥራት ተገቢ እንደሆነ ሁሉ ግን በባንዳዊ ተግባር ጠቅላይ ሚኒስትርና ሚኒስትር የሆኑ ሰዎችንም እንደዚያው ብሎ መጥራት አካፋን አካፋ ብሎ እንደ መጥራት ያለ ነው። ለግብፅ የሰሩ ግብፅ ፋይናንስ ባደረገችው አመጽ ስልጣን የያዙ የህዳሴ ግድብን ለግብፅ ሲሉ ለ1300 ሜጋዋት ከመቀነስ ጀምረው አያሌ ወንጀል ያደረጉ የራሳቸውን አገር የጎረቤት ጦር እየጠሩ የወጉ የኢትዮጵያን የፖሊሲ ነፃነት ለዓለም ባንክና አይኤምኤፍ አሳልፈው የሰጡ በዚህም የኢትዮጵያን ኑሮ ያቃወሱ ከዋሽንግተን ዲሲ እየታዘዙ ለሚፈጸሙት ተግባር እንኳን ደስ አላችሁ የሚሉ መሪና የእሳቸው መንጋ ምዕመን በምን ሞራል ስለ ሌሎች ባንዳነት ሊናገር ቻለ ብሎ መጠየቅም ልክ ነው መልካሙን ሁሉ በመመኘት በዚሁ እንሰናበታለን።